ደስታዬን የማካፍሎት ሚስጢሬን የማውጋውት ሲከፋኝ ልቤን የማጫወቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ አርቄ ቤቱ ቆርቆሮ በቆርቆሮ ነው። ሳሎኑ ያው መጠጥ የሚጠጡበት ቦታ ነው። ወንበሮች የእንጭ ጠረጴዛ ምናምን አለ እያረቂ መጠጫ ያለው ማንቆርቆሪያ ምንምን ያለው የሴቶች አዳሪዎች የሚገቡበት ኩምብራ ሰቶ በዛ ተካፍሏን በመጋረጃ በርበራለሁ በዛ በቃ ይጠቀሙና ና የሚፈልጉት እያደረጉ ነ ይሄዳሉ እዚህኛው ደግሞ አረቂ ምናምን ይጠጣሉ ሰዎቹ የኔ ስራ ብርጭቆ ማጠብ ሲመጡ አረቂ ምናምን መቅዳት ጣጥቶ ሰቤ እንቀበላለሁ ይሄዳሉ እያነ የጠጡበትን አጥባለሁ አስቀምጣለሁ ስራው ያው ያስጠላል ያው ሰክሩ ይሳደባሉ። ሂሳብ ሰጥችሻለሁ እያልሰጡትም ሰጥቻለሁ ይላሉ። እንዲህ ሀቅ ሀቅ በብር በብር ነው በቃ ለምንድን እንደዚህ የሚሳደበው? ጠጣ በሂሳብ አንጣ ስለው እንቢ ያለኝ ይሄን ያክል ጠጣ ይሄን ያክል እያለ አውቁ ሊያጭበረብር ምናምን ላችኋለሁ። አንዳንዴ በብርጭቆ ሊማት ይፈልጋሉ። ተፍተውብኝም መጥተውኝም የሚሄዱ ሰዎች አሉ። በቃ በድል ያዝኛ ዝም እላለሁ። እዚህ ስራ እንደው ይዛን ቀር ባልገባ እንደው ምናምን ሂሳብ ያይነት ቢቀርብ የቀን ስራ ይሻለኝ ነበር። ከአረቄ ቤት እንደው እንደዚህ ከምሰራ ምናምን ብ እናድዳለሁ። ሴቶች ሴት ላሪፍ የሚሰሩ እዛ የምሰራበት መጠጥ ቤት አሉ። ቀን ከሴቶች ጋር ሲገቡ ወንዶች አያለሁ። ከእዛ ቤት ውስጥ ቀልቅሽ የሚሉር በጩ ቤሉ ጋሽ ምናምን ብሉር የሚሉ አሉ። በሂሳብ እንደሆነ አላውቅም። ሲደባደቡ ምናምን አይቻለሁ። አረቄ ቤቷ ሴትዮ መኖሪያ ቤት ለራሷ ሌላላት፣ መጠጥ ቤቷ ለራሷ ነው። ቤት ጠብቂ ተኛ ስትሄድ ሲረበሽ ቤቱ በምንድነው ስልክ ኮንዶም ላፈንዳ እያለ ምናምን ትለኛለች። አንተ ለምንድነው ኮንዶ የምታፈንዳ ህይወት ላፈልግ ምን ምናምን እለዋለሁ። እኔ ደግሞ እያንቺ ምን አገባሽ ቀንተሽ ምናምን ይለኛል። ደግሞ በዚህ ስራ እንደሚቀነው ሞት ይሻላል ስንት የሚቀና እያለ ደግሞ በዚህ በቆሻሻ ስራ እንደሚቀነው ምናምን ብዬ እናገረዋለሁ። ከዛ በቃ ሽንቱን ለምናም እንደፋበታለን ተባብረን። አንዳንዱ ስ ሩጦ ይሄዳሉ። አንዳንዱ ስ ጉምሸች የሚሉ አሉ። እንማታ በጠርሙስ በዘነዘነ እንማታ በጩቤ እንማታ የሚሉ አሉ ልዉ ይፈጣሪ እዚህ ስራ እንደ ወንዱ አዲስ አበባ ማጥቼ እንደዚህ ብዙ ስንት ነገር ያሳየኛል። ፈጣሪ ሆይ እዚህ ስራ ፈጣሪ ቶሎ አውጣኝ፣ ይህ በጣም ጸሎት አደርጋለሁ። በምን ነገር ገቡ እዚህ ህይወት ምንድን ምን ይገኝበታል? ምናምን ብዬ ከሴቶቹ ጋር አወራለሁ። እንዴት ነው የምትሰሩት? ምን አይነት ነው የምሰሩት? ምናምን እላቸው። አንቺ በቃ እንደዚህ ብታረጊ እኮ ብር ታገኛለሽ፣ እንደዚህ እንደኛ ልብስ ትለብሻለሽ፣ እንደኛ ታጌጫለሽ እንዲፈለሽ ተወኛለሽ ምናምን ይሉኛል። አርኒ ያልገባ ምናምን እላቸዋለሁ። እባክሽ ይሄ ሂሳብ መያዝ እኮ ያስጠላን። ግን በቀን ምታገኝ እኮ ስንት ብር እንደምታገኝ ታየዋለሽ። እኛ ዝንጥ ምንል እኮ እንደ ልባችን የምንበላው የምንጠጣው እንደፈለግን ስለምንሰራ የዕለት አናጣም ይሉኛል። ስለ እኔ የራሳችሁ ጉዳይ ብዬ ዝም እላቸዋለሁ። ያው ሲለብሱ ምናምን እቀናለሁ አጭር ጉርድ ይለብሳሉ ሱሪ ይለብሳሉ ቲሸርት ሸሚዝ ነገር ምናምን በቃ እንትን ይላሉ ሎሽን ይቀባሉ ቆንጆ ቆንጆ ሽቶ የሚሸት እንት ይላሉ ብዛ ሰዓት ደግሞ የዱሮ ልብስ ለብሼ ጉርድ ምናምን ለብሼ ነው ምቁን ተምለው እንደነሱ አልባብስም እንደነሱ አልዘንጥም ደሞዝ አግኝቼ እንደነሱ ለመዘነጥ አስባለሁ ያጋጠማቸውን ነገር ሁሉ ይነግሩኛል እንደዚህ ጩቤ አጋጥሞናን ተፍተውብን እንደዚህ በባሉ ኮንዶም ቀድደውብን ምናምን እያሉ ያወራሉ በምክንያት እንደዚህ ሊያረጋችሁ ይችላል። ሰውየው ለምን ሊቀደው ምናምን ካለበት ሊበክልሽ ዝም ብሎም ደግሞ ካላለበትም ዝም ብሎ አንዱ ሊጠቀም ይችላሉ። እንደዚህ ሲያጋጥመን እንሰድባቸዋለን፣ ወይ ደግሞ ሽንት ደፋቸው እንደፋባቸዋለን፣ ወይ እንጨዋለን ይላሉ። እንደዚህ ነው እና እኔ ደግሞ በቃ ይህ ህይወት በቃ የሚያስጠላየው፣ ፈጣሪ እዚህ ጋር የሚፈቅደው እኮ አንድ ወንድና አንድ ሴት ነው። ፈጣሪ እዚህ ውስጥ እንዴት ነው እንደዚህ ሊያደረጉ ይቻሉ ምናምን ብዬ በቃ አስባለሁ። በቃ የሚመጡት አረቄ ይጠጡና ላግባሽ ይላሉ ይላሉ እኔ ደግሞ አልፈልግም እላቸዋለሁ። ብቻ ሂሳብና ስጠኝ የምጠጣውን ጠጣና ውጣ ይለዋሉ አንዳንዶች ይላሉ። አንዳንዱ ደግሞ ግምጭጭ የሚሉ አሉ። እንደዚህ ናካማ ለመምታት ይፈልጋሉ። እኔ ደግሞ ፊት አልሰጣቸውም። ሻ ያላቸው አንቺ ንደሚፈልግም ምናም የሚሉ አሉ። እኔ አልፈልግም ያሉለ ዛ ድንመስሩ ከእነሱ ጋር ተነጋገሩ እኔ አልሰራም ቢዝነስ እኔ አላቅም ምናምን እላቸዋለሁ። ሂሳብ ያዥነት 15 ቀን ስሰራ የሴትየዋ ባለ አረቄ ቤቷ አንቺ ከስረሻል አልቻልሽበትም ቢዝነስ ውስጥ ግቢ አለች። ከዚያ እንዴት ነው የከሰርኩት? ከሰርሽ የምትይኝ መቼ ገና በአስራ አምስት ቀን ወይም ከስረው ስላት፣ አይ ይህን ሰብረሻል ይህ ቃ ጠፍቶኛል፣ ተሸውደሻል፣ ይህን ያክል መጣ ውስዶብሻል ምናምን ብላ አራት መቶ ብር አለብሽ፣ በቃ ቢዝነስ እንደነሱ ስሪና ከፋይኝ። በቃ እኔ ሌላ ስራ መሰረት ነው የፈለጉ የቀን ስራ ሰራው ከዛ በቃ ልጆቹ ነዘጓ ዘርቄፍት የሚሰሩት ሴቶች አረ እባክሽ፣ አንቺ ሞኝ ነሽ፣ እንደፋራ ነሽ እንዴ? አሰሪም እንዴ አንቺ እንደኛ ሰርተሽ ዘንጠሽ ወደ አገርሽ አገቢም ለአራ መቶ ብር ብለሽ እንደትትኛለሽ ምናምን አሉኝ። እኔ እኮ እንዴት እንደሚሰራ ምናምን አሳይሻለሁ፣ ስለዚህ ችግር የለውም አይዞሽ አለችኝ።

ከዛ አንድ ቀን እንደዚህ ቢዝነስ ልዩ መጣና ጠየቀኝ። አዳር እነሱ ሁለት መቶ ሶስት መቶ ስላሉኝ ሁለት መቶ ብር አልኩት። መጨረሻ ላይ መጨረሻው ከዛ ማታ ሶስት ሰዓት መጣ። ከዚህ ለሴትዮዋ ብር ከፍያት መውጫ ግዴታ ነው የሚከፈለው። ሲያዩት ደህና ሰው ነው የሚመስለው፣ አለባበሱ ምናምን ያምራል ግዴታ ስለሆነ ብ ሄድኩ፣ ዝም ብዬ ውስጤ ግን እየፈራሁት ነው የሄድኩት። እንዴት ይሄ ሰው አላውቀው አያውቀኝ ወይ፣ ፈጣሪ ሆይ አድሬ አላውቅም። እንዴት እሱ ይጠብቀኝ። እንግዲህ ምንም ማድረግ አልቻልኩም። ገባን። ልክ እንደገባን ንግሥታን አልኩት ስለው ለወርብቶን ለምንድን ነው ጩቤ ይዘህ ሴት ፊት የምታመጣው? ስለው ደነቅጥም ሴት ልጅ እኮ ለምን ይህን ጩቤ ለሴትዮ ካልሰጣ በጣም አለ ልንጣላ እንችላለን። በዛ ሳብ በንዴት ቢያርድኝስ? አስብኩኝ በቃ ሴትዮዋን አስጠራኋት። መጣች። አንተ ለምንድን ነው ጩ ቤዝ የመጣሁ ምናምን አላችሁ ተቆጣችሁ ተቀበለችሁ እንዴ። የዛን ጊዜ ም አዲስ ስለሆንኩኝ በቃ ውስጤ ፈራ። ወይኔ ፈጣሪ፣ ወይ የሰውዬ ገንደኑ ማድረው ደግሞ በቃ አዲስ ስለሆንኩኝ ምንም ስለማላውቅ በቃ ለመገናኘት እራሱ በጣም ፈራው፣ ተጨናነኩኝ። ማብራቱን አጥፋ አልኩት። በቃ ያስጠላና ቀዳዳ አለ፣ ሰው ያያን ለምን ኖር ነው። ልብስሽን አውልቂ ያለኝ ልብስ አውልቅ ያላቅም አላውልቅም አልኩት። ካዋለው ኩሱሬ ነው ማውልቅ አገዛ ውጭ አላውልቅ አልኩት። ለምታውልቅ አላውልቅም በቃ ምን በቃ አልፈልግም። ግዳታ በኋላ ልገናኝ ሰ በጣም ፈራሁ። በቃ አንደኛ ተገናኝቼ አላውቅም። በእናትህ ፈራሁ አልኩት። ምን ሰው እበላለሁ የምፈሪ ምናምን ይለኛል። አዲስ ነኝ አልኩት

ለምን አታረግም አልኩት። ስለው ባዶ ነው የማረገው። አይቻልም በባዶ የማታረግም፣ ካላረክ ደግሞ እወጣለሁ ስለው፣ አይቻልም ወንድንሽ ምናምን አለኝ። አንተ በሽተኛ ብትሆን እኔ መበክል አለብህ፣ አይቻልም፣ እኔ እንደዚህ ነገር አይመቸኝም አልኩትና መጨረሻ ላይ ልወጣበት ስል ልጮህ ስል፣ ከዛ ዝም ብዬሽ በቀዶ የምጠቀማለሁ ሲል፣ ከዛ ሲጠቅም ደም ፈሰሰኝ ሲገናኝ፣ ከሲፈሰኝ በቃ ምንድነው አለቀስኩ፣ በጣም አመመኝ፣ ጮኩ። ሻኮይነ ምንድን ነው ብላ ሴትዮዋ መጣች። አይ ምንም አይደለምማ፣ አይ ምንም አይደለም አላት። መሆንሽስ አንድ ወሬ እንዳታወሪ ዝም በይ ሲለኝ አይ ምንም አልሆንኩም አልኳት። አስፈራራኝ። ልጃገረድ ደም እንደሚፈሰትም አላቅም። እሱ ራሱ ደነገጠ። ወራባሽ ነው ፔሬድሽ ነው ወይ አለኝ። ምንድነው ፔሬድ አልኩት። ወራባሽ እንዲህ ወራባሽ ሆነሽ እንዲህ የመጣሽው ምናምን ከእኔ ወራባ ምን እንደሆነ አላቅም። እያለቀስኩ በቃል ወጣ ነው፣ ሌሮስ ነው አትተጂም ሶስት ሳልጠቅም አትተጂም። ረብናት ምንድ የሚፈሰኝ ረብ ምንድ እንደሆነ አላቅም። የራስሽ ጉዳይ ለመጠሽ ብር ብለሽ ላቤን ጠባ አድጌ ነው ከፍዬ እንትን ብሎም ጉዳይ ሶስቴ ጊዜ እያለቀስኩ ደገመ። ሁለት መቶ ብር ሰጠኝ። ሁለት መቶ ብር ማገኘቴ ምንም እግሬ እና እግሬን ከፍቼ ወደ ቤት የሄድኩኝ። እዛ ገጠር ቢሆን ደህና ባል ብዳር ኖሮ ምንም ደህና ኑሮ ኖር ነበር፣ ደህና ትዳር ሊኖር ይችል ነበር ምናምን ብዬሽ አስባለሁ። እንደዚህ አልበላሽም ነበር ብዬሽ አስባለሁ። ወይን ፈጣሪ እዚህ ሀገር ባልመጣሁ ኖሮ እናቴ እንዶ ዛን ጊዜ አትጅ እያለች ዛን ጊዜ ስወጣ እግሬን በሰበረው ብያልኩኝ። በቀለም በቃ አስጠላኝ። ተመልሼ በቃ የሚያስጠላ ህይወት የቀን ስራ ወይ ተመልሽ ለመስራት፣ ወይ ተመላለሽ ልብስ እያጠብኩ ለመኖር በቃ ማስበው